ችግር በጣም ደስ ይሉኛል፣ ያምራሉ። በጣም የሚያምሩ ልጆች ናቸው። በሰው አይን ውስጥ በከባዱ ገብተዋል። በጣም ያምራሉ። ላይለያቸው እግዚአብሔር። ግን ደግሞ ልጁ እሷን ተሳደብናት ይላሉ እንጂ የእሱን ኳሊቲ እንደሚቀንሱ አልገባቸውም። እሱ ወዳትን ሰው ለምን ይሳደባል? ወዳጅ ለማወቅ ነው ነትነው አለማማር ማለት ለምሳሌ እኛ አሁን ሄሜ ሄሜን እንወዳታለን። ለዴ ሄሜ የወደደችው ነገር እንወዳለን። ብሩክን ስለምትወድ እኔ በጣም ቡሩክን እኔ አንቺ እንዳልሽው እንወዳለሁ። ገባሽ ብሩክ፣ የሰውን ሰውን ማለት እነሱ አይወዱም። ይሄ ለብሩክ መውደድ ነው፣ ይሄ መውደድ ነው። ሄ ወይዲ አልገባሽም እንጂ ማለት ነው። ከሆነ ሰው ጋር ቢመጣ እኮ ቡ ቡቡ ይላሉ። ጥላቻቸው ከሀይሚ ጋር ነው። ሶ ዋይ አለፈቻቸው። አልፋ ሄደች ረገጠቻቸው። የምሬን ነው ምልሽ በጣም በጣም አልፋ ሄዳለች ሄዳለች። እውነቴን ነው ምልሽ። ይሄንን ያደረገ ደግሞ እግዚአብሔር አምላክ ነው። በዚህ እድሜዋ ከፍ ያደረጋት የእነሱን እድሜ እስከምትደርስ ድረስ እዚህ ጋር አዳምቱን የምር እነዛ የሚሰድቧት በጣም ትላልቆች ናቸው። እኔ ትንሽ ነኝ እያልኩ አይደለም። የልጅ እናት ነኝ ደግሜ ማውራት ያለብኝ ነገር ብነው። የምሬን ነው ትልቅ ሰው ነኝ። ከእሷ ብዙ ተምሬያለሁ እንደነገርኳችሁ። ግን ደግሞ የእነሱን እድሜ እስከምትደርስ ድረስ ሀይሚ ሀይሚ ማለት ነው። የእነሱን እድሜ እስከምትደርስ ድረስ ሚሚ ፎቅ ይኖራታል፣ በጣም ትላልቅ ድርጅቶች ይኖራሉ። የምሬን ነው የምልሽ እውነት። ግን እዚህ እኝላለሁ ሀያ አራት ሰዓት ወይ ለራሳቸው አያስቡ፣ የሚታጠቡ የሚጸዱ ራሱ አይመስለችም ስሚኝ የሚታጥቡ የሚጸዱ ራሱ አይመስለኝም። ጸጉራቸውን ሻውራቸውን የሚያጥቡ ራሱ አይመስለኝም። አሁን ደግሞ የሆነ እንደ ሀይሚ ነጭ ፓንት ለመልበስ ማለት ነው እንደሷ ይጽዱ መጀመሪያ። እግዚአብሔርም ነው ሚለሽ እንደሷ ይጽዱ ገና ቆሻሻዎች። እውነቴን ይህን ነው ብች ነጭ ሰው ቆንጆ ሰው ነው ነጭ ፓንት የሚለብሰው የሆነ ጊዜ በቪዲዮ ላይ ዘሎ እንዲ እግሯን ዘለል ስታደርግ ጌታ እያንተን በአንድ ያሳያሉ። አምትቶሽ የድድብና ጤንገደል እና ፓናጭ ባንት ሁሉ ሰው ይለብሳል እንዴ? የምሬ ነው ላችሁ እኮ እኮ የራሷን ነጽነት ነው ንጽነት ነው የሚያሳየው ገባል ራሷ እንደሷ ይታጠቡ እንደሷ ቆንጅ የሆኑ ከዛ ነጭ ፓንት ጥቁር ፓንቱ እንኳን ብላብሶ የአፍሪካ ካርታ ነው የሚመስለው። ይህን ያረብዙ አታዋሩኝ። የምሬ ነው። እግዚአብሔርን ስለአናድድ እኮ ነው። ተናድጄ ሳይሆን አዝኜላቸው እኔ ተናድጄ አላውቅም። ምክንያቱም እኔ መወዳት ልጅ በጣም ጀግና ሴት ናት። እንደነገርኩሽ ነው የምር ብዙ እግዚአብሔርን ስለዚህ ሃይማኖት ታጥሳ፣ አይደንቃት አይበርዳት፣ ገና ሜዳውን ትመራለች።

ለማንኛውም እግዚአብሔር አምላክ በሰላም ውስጣቸው ይግባ። ውስጣቸው የገባውን ሰይጣን መድሃኒ ያለምን ብታት ማይጣልልኝ ቢጣሉ ባይጣሉ አንድ ናቸው፣ ይገናኛሉ፣ ሰላም ይፈጠራል። ምንም አሰብስባችሁ እንደ ጅብ አጠብቋት በእሷ አልተጀመረም። ኢቨን እንኳን ቢጸብ እንኳን ቢፈጠር በእሷ አልተጀመረም። ሰው የሰው ልጅ ሆኖ ብዙ ፈተና ይደርስበታል። ሴት ልጅ በጣም ሴት ናት። የሴት ቅመም፣ የትንሽዬ ቅመም፣ የጀግኖች ጀግና ሴት ናት። ምን ናት እሷ? ይሄው ዩቱበሩን ጅግጀውገሩን፣ ኢንስትግራም፣ ቴሌግራም ይሄው ካይሚ ናት። ማንኛቸውታላቅ በሚሊዮን በሚሊዮን የሚቆጠሩ ታዋቂዎች እንኳን እንደ እሷ አልነገሱ። ገና አላደገችም፤ ከዚህ በላይ ታድጋለች። ሁለቱም እኩል ከሆኑ ሰላም ካለ በፍቅራቸው ያድ ይገሉ ብዙ ነገር ትልቅ ደረጃ እንጠብቃቸዋለን። እግዚአብሔር በነሱ ጎ ይግባ፣ በመሀላቸው ይግባ። ለመላው የኔ ቆንጆ ሰላም ብዬሻለሁ ፍቅር ያለች

ትበሉ ጌታ ስመኝ ጌታ ወይ፣ ያመሰግናለሁ። የኔ ቆንጆ እናመሰግናለን፣ አብረሽ እያንዳንዷን ነገር ስለተናገርሽልን። ለነዚህ ለማይገባችሁ ከብቶች እኛ ከነሱ ጋር ተቆጥረን ሰው መሆናችን እኛ እኮ ኢቭን ማዛችን ደስ ይላል። ሽቶቻችን ደስ የሚሉ ናቸው። የተማርንን ቢያንስ በዕውቀት ትንሽ ጋር እኛ እንቆጠራለን። እዛ ገብታችሁ እኔ ባይም እየቀልድ አላውቅም አሁን ገና በአይኔ በብሌን የመጣችሁ ክርስቶስ ምስክር የሆነ እኔ ሁለቱንም እወዳቸዋለሁ። ሁለታችሁንም እወዳቸዋለሁ። ሁለቱም አንድ የሆኑልኝ እግዚአብሔር ይግባ በማላት በጣም ቆንጆ ነው። በጣም ቆንጆ ናት። ክርስቶስን ቆንጆዬ ናት ልጅ አለኝ አለች። አረ ምህረት የራሱ ቆንጆ ናት። ምህረት የቆቁ ልቅም ያለሱ ቆንጆዬ እኮ ናት። ለማንኛው እኔም ስራ ነ ነኝ እወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። በኋላ እስኪ ዛሬ ከመጡልን በሰላም በፍቅር እንጠብቅ። ይመጣሉ ይመጣሉ። እሺ በቃ እኔ ግን እዚህ ቤትና የሆነ ቤት ነው እየገባ ያለ ማንም ቤት አልገባም። እንደበፊት ገባ እወጣ አልፈልግም። የትም ቦታ አልገባም። ምረት፣ እንጠይቃት የሆነ ቤት ነው የገባሁት። ሌላ እና ምረት ጋር ዛሬ መጣሁ። ምረትን መከታተል ዩቱብ ላይና ኢንስትግራም ላይ ኢንስትግራም ላይ ደግሞ ጓደኛ ናት ነው የምትለቀውን እያየው ለማንኛውም መልካም ቀንት ፍቅር አረ እዚሁ ነኝ እዚሁ ነኝ፣ የኔ ቆንጆ ከዚህ በኋላ እንገናኛለን። ችግር የለም። መድኃኔዓለም እና እናት ቅድስት ድንግል ማርያም በማዳቸው ሰላምን ፍቅርን ያምጣላቸው፣ በሁለቱ መሀል ማለት ነው። ወዳችኋለሁ። ላቪው

አንዳንድ እንትኖችን እንትኖችን ቪዲዮችን ቆራርቶ ሲያመጡ አይቼ እኮ ነው። እነሱ ሀይሚ የዛሬ አመቹ ቼ ነበረች፣ ትንሽ ነበረች፣ ቀጫጫ ነበረች ምናምን የዛን ጊዜ ፎቶ አሁን እያወጡ ይስቃሉ። ዛሬ ምስ ቪዲዮ መጥና ከዚህ የመጣሽ ይላሉ። እነሱ ምንድን ነው ከላም ጋር እዛ በረሃ ላይ የሮጡ መጥቶ እዚህ ሰው ይሰጡ ወሬ የሀብያ አመድ ልጅ እንዳይሚ አልሆነም። የሀብያ አመድ ትምህርት ቤት ዩኒፎርም ለብሳ እንኳን እነሱ ዘጠነኛ ክላስ ማለት ዩኒቨርሲቲ ሄዶ እንደዚህ አይነት ቦርሳ ተሸክመው አያውቁም። እንኳን ከአረብ ሀገር መጥተው እንኳን እንደዚህ አይነት ቦርሳ አልገዙም። ግን ሀይሚ ሀይ ስኩል እያለች እንደት እንደት የሚታምረው የኔ እና ይህን ይመስላል። ተሳዳቢም ይቃጥላል፣ ቂመሜም ትቃጥላለች፣ ቡቡም ይቃጥላል፣ አዳሚ ይቃጥላል። ዝም ብለው ዝም ብሎ ይቃጠላሉ ር ይላሉ

አንድ ሚሊዮን ታይና፣ የቡ የቡ አባቴ ማኪናን ብንሰጥ እንኳን ይወጡ እየደረቀ ኢሬዛ ታውቂያለሽ፣ የምሬን ነው። ድርቅ ያሉ ናቸው ብታይ በዛ ላይ ደግሞ ትላልቅ ቦች ናቸው። እኔ ትንሽ ነኝ ያልኳል፣ እንደነገርኳችሁ፣ እኔ ማለት ዳር ነኝ፣ ምስኪን የጨውቃ፣ የምሬን ነው። እግዚአብሔርን እኔ ትልቅ ሴት ነኝ፣ ጌታ ይባረክ። ልጅ አለኝ፣ ግን እኔ የሚገርሙኝ ማለት ነው። ቆሞ የቀሩት ናቸው የሚያዛዝኑ። የራሳቸውን ሕይወት አይኖሩም። የሃይሚን ሕይወት እኛ እንኖር፣ የብሩክን ሕይወት እኛ እንኖር ምናምን ይላሉ። የራሳቸውን ጨርሰው መሽኖሩ እና ነው ቆሞ ቀሩ። አብረዱምሬን አግቡ ውለዱ ሲያስጠሉ ሀያ አምስት ደቂቃ ሀያ አምስት ደቂቃ ውስጥ ማለት ነው

ወደዱ እኔ ፕሮፖቶን ፍዞ ነው ምዞ አረኔ እዛብየረን እኔ የምሰድጓት ጋር ገብታችሁ ምሪ አንድ አንድ እንዳትናደዱ። እኔ ፈታ ነው የምልባቸው፣ የምሬን ምን ኃይል እንዳቃጠለቻቸው መረዳት አለባችሁ እናንተ እውነቴን። እኔ እኔ አንድ ነገር ልንገራችሁ በዚህ አጋጣሚ፣ የሃይሚቶች እግዚአብሔር ይባርካቸው። የሃይሚ የብሩክ ህይወት ብሎ ነገር የለም። ሁለታቸውም ለኛ አንድ ናቸው። ሃይሚንም ብሩክንም በጣም የምወዳቸው ግን ደሞ የአይሜን ፎቶ ፕሮፋይል ላይ ያደረጉት ድሮ በጣም መጥፎ የሚባሉት የሚዘቀዝቁት የሚሳደቡት ወጥታ አንዴ ተናገረች፣ ዝም አሉ በቃ። ይህ ምሁርነታቸው የምር ትናንቆች ናቸው። እኔ በቪዲዮ እንዳየዋቸው በጣም ትናንሾች ናቸው። የምር ግን እናንተ ተዋችሁ፣ በቃ እርግፍ አድርጋችሁ ተዋችሁ። ሌላው ደግሞ ገና ከእንደገና ነው መሰለኝ ድድብናውን ብንትን እያለ ያለ ከእንደገና፣ መዘቅ መሳደብ ሰባት ሁለት ሺ አስራ ሰባት ላይ ሌላው ትቶ አሉ ትቶ ጥሎ መጥቷል። ሁለት ሺ አስራ ስምንት ተቀይራን ያለ ነው። በማነቴ መፈራት የሰው ሰውን መዘግዘቅ በቃል ይበቀኛል፣ እግዚአብሔርን ይበቀኛል። ሁን ጥሩ ነገር ብናገሩ ከፈጣሪም ይቀበላሉ፣ ከፈጣሪም ጋር ይታረቃሉ። ዛሬ ኖረን ለዚህ ስለማይክሮ ሴኬንድ ነው እኔ የማቀው እንጂ ከዚህ ደቂቃ በኋላ ምን እንደሚያጋጥሙኝ አላውቅም። ቢኮዝ ይሄ ጊዜ እንደዛ ነው። የምሬ ነው። ትናንት የታየሱ ዛሬ የሚጠፋበት ዘመን ላይ ነን ያለ ነው። እውነት ሀጢያት በበዛበት ዘመን ላይ ነን ያለ ነው። ለራሳቸው አይጸልዩ በየሃይማኖታቸው፣ በቃ ሰውን መተቸት፣ ሀይሚን መሳደብ። ሀይሚን እንዴት ናት? ሀይሚን እንዴት ናት? እራሷ ላይ ስንት ብዙፋ አለባት። እግዚአብሔር ይቅር ብሎን እንጂ ስለዚህ ከቻረቱ ከሴት ጎን ሆኖ አትሳደቡ። ምክንያቱም አይሚም የምትሰጥበኝ አይነት ሴት አይደለችም። የምሬል እኔ ያን ቢሰድቡ እንዲያስችለኛል በጣም ምታዛ እነሱ አሁን የተቀደደ ካልሲ ለጫማ የሚያደርጉ ሰዎች እኮ ናቸው። ወይም የሚሰድቡት ካልሲ ነገርኩሽ እኮ ሬሳ ናቸው። እንዲህ በቪዲዮ እና በፎቶ አይወጡም። በራሳቸው ኮንፊደንስ እግዚአብሔርን ነው የምልሽ፣ አይታጠቡም ይሄ ቆሎ ለነሱ ሳሙና ገዛለው፣ የጥርስ ብሩሽ ገዛለው። የምር ነው፣ እኔ ብዙ ብር አለኝ። የምርካው ዘረቤ ነው ያለው፣ የትልቅ ትልቁ አሜሪካ ላይ ነው ያለው። ሁሉ ነገር ገዛለው፣ ሁሉ ነገር አሜሪካን ሳይሆን ኢትዮጵያ ባት ብትኖሪ ራሱ እኮ ይሄን በልጣለን ባከሽኛ ምክንያቱም

ኦርዶን ግቶ እዚህኩ ረካሾች እኔ እንደነገርኳችሁ ማለት ነው። ጥቁር ፓንት ብትለብሱ እንኳን የአፍሪካ ካርታ ነው የምነሰው። ጥቁሩ ፓንቱ ላይ የብሩክ ፎቶ አስቀምጦ በጣም ነው። ብሩክ ራሱ እንዴት ነው የሚያፍራው? የራሱ ፎቶ አስቀምጦ ሰው እንደዚህ ስድብ ስብስ እኔ እኮ ነገርኩሽ እኮ የእሱን ኳሊቲ ዝቅ እንደሚያደርጉት ማወቅ አለባቸው። ሀይሚ ለስራ እንጂ እንደ ሷ ጥበበኛ እና ጀግና ሴት ምድር ላይ የለም። ኤኒዌይስ ዳና ዋሉ፣ በሰፊ ሰዓት ሌላ ጊዜ እንገናኛለን። ፍቅር በጣም ማመሰግናቸው ብዙ ተጫወተ ሜሪ፣ አመሰግናለሁ። ዳና ዋሉ። ፍቅር አንቺ እቺ ክዳን ብላ ካሜራ ማን ላከች? ካሜራ እኔ ሀይሚና ብሩክን ልቀርት እሺ እሺ። ምክንያቱም የሚሳደጉት የበታችነት ስሜት ነው። የምሬን ነው የምላችሁ። የበታችነት ስሜት ነው። ሃይሜን ሴትን የምናገራት ሴት ማለት ነው። አንደኛ የቅናት መንፈስ ለምን አማረባት? ለምን ወፈረች? ለምን በቃ የሆነ ለምን ዝቀላለችም? ለምን አላለቀሰችም ብሎ ነው። እናንተ በልጣችሁ እንደተገኛችሁ ይውቁና፣ ፈታ ብሎ ከማንም ጋር አትሰዳደቡ። ሃይሜ ጀግና ናት። ስለዚህ ይመቻችሁ። እንገናኛለን።